የኤርትራ መንግስት ባለፉት ሶስት አስርተ ዓመታት ምስራቅ አፍሪቃን በተለይም የአፍሪካ ቀንድ ቀጠናን በጃዙር ጦርነት የግጭት ማዕከል በማድረግ አካባቢውን የደም ምድር አድርጎታል። በኢትዮጵያ በተለይም በትግራይ አካባቢዎች ሰሞኑን የሚደረጉ እንቅስቃሴዎች የዚህ አካል እንደሆኑ ተንታኞች ይናገራሉ። የትግራይ ክልል ጊዜ አስተዳደር ጌታቸው ረዳ የክልሉን ሰራዊት አመራሮች ማገዳቸውን ተከትለው በክልሉ በሚገኙ የተለያዩ ከተሞችና አካባቢዎች ውጥረቷ ይሏል። በክልሉ ታጣቂ ኃይሎችና አመራሮች ድጋፍ እንዳለው የሚነገርለት የደብረ ጽዮን ቡድን በተለያዩ አካባቢዎች ያሉ የአስተዳደር ተቋማትን ኃይል የመቆጣጠር ሁኔታዎችን እያሳየ ይገኛል። ይህ ሁኔታም በክልሉ ዳግም ግጭት ሊያስከትል ይችላል በሚል ነዋሪዎች ላይ ከባድ ስጋት ፈጥሯል። የኤርትራ መንግስት በክልሉ የጠመቀውን የጥፋት ድግስ የነደብረ ጽዮንን ቡድን የኃይል አሰላለፍና የአስተዳደሩን ጥሪ በተመለከተም በትንታኔ ዘገባችን የተመለከትነው ነው ጉዳይ ነው። ከወራቶች በፊት አንድ ብሎ የተከሰተው የህወሓትና የጊዜያዊ አስተዳደር ውጥረት መልኩን ቀይሮ ሌላኛው ምዕራፍ ላይ የተሸጋገረ መስሏል። መጋቢት አንድ ቀን 2017 ዓ ም የትግራይ ክልል ጊዜ አስተዳደር አቶ ጌታቸው ረዳም በሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀኔራል ማሾ በየነና ብርጋዴር ጀኔራል ምግቤ ኃይሌ ላይ የስራ እግድ ውሳኔ ማስተላለፋቸው አይዘነጋም። ስርዓት ባለው አካሄድ መግባባት እስኪደረስበት ድረስ ከፍተኛ የጦር መኮንኖቹ ከሰራዊት ግንባር የማዘዝ ኃላፊነታቸው ላልተወሰነ ጊዜ እንዲታደግ መደረጉም በወቅቱ ተገልጿል። የሰራዊት አዛዦቹ ካላቸው ኃላፊነት ውጭ በሆነ አካሄድ ለአንድ ቡድን የመደገፍና በሕገወጥ አካሄዶች ስልጣንን ለሚፈልጉት ወገን አሳልፈው የመስጠት ዝንባሌዎች በክልሉ እየታየ እንደሚገኝ ከክልሉ የሚወጡ መረጃዎች ይጠቁማሉ። በተያያዘም በትግራይ ክልል ያለው ሁኔታ እያሽቆለቆለ መምጣቱንና የፕሪቶሪያው ስምምነት መፍረስ የሚያስከትለውን ትልቅ ችግር ከግምት ውስጥ ማስገባት አለባቸው ሲሉ ጌታቸው ረዳ ተናግረዋል። ጌታቸው ረዳ ከትግራይ ቴሌቪዥን ጋር ግማሽ ሰዓት ገደማ በፈጀው ቃለ መጠይቅ ባደረጉት ገለጻም የፕሪቶሪያው ስምምነት አካል የሆኑት የፌዴራል መንግስትና የዓለም አቀፉ ማህበረሰብ በትግራይ ያለው ሁኔታ እያሽቆለቆለ መምጣቱን፣ የፕሪቶሪያው ስምምነት መፍረስ የሚያስከትለውን ትልቅ ችግር ከግምት ውስጥ ማስገባት አለባቸው ብለዋል። የትግራይ ጊዜ አስተዳደር ፕሬዚዳንቱ ትናንት ማክሰኞ አመሻሽ በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሁፍም ይህ ድፍረት የተሞላበት እርምጃ በትግራይ ህዝብ ላይ ወደሚካሄድ አውዳሚ ጦርነት ከማምራቱ በፊት የፕሪቶሪያ ስምምነት ባለድርሻ አካላት እንዲቃወሙት ጠይቀዋል። የአቶ ጌታቸው ረዳ ፊርማም ያረፈበት የእግድ ደብዳቤ ከፍተኛ የስራዊቱ አመራሮች ከመንግሥት ውሳኔ ውጭ መላ ህዝባችንና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችንን ወደ ማይወጣበት አዘግት የሚያስገባ አደገኛ እንቅስቃሴ አልቆመም በሚል ነው ተብሏል። አቶ ጌታቸው ከስራ አመራሮች መታገድ ማግስት በሰጡት ቃለ መጠየቅ ውሳኔ ያሉትን ተግባራዊ ለማድረግ ሁሉንም እርምጃዎች መውሰድ በመጀመራቸው እንደ ታገዱም ገልጸዋል። የመንግስት መስሪያ ቤቶችን ሰብረው እየገቡ ነው፣ ጊዜ አስተዳደር ኃላፊዎች እያነሱ ነው። ይህ ደግሞ በህዝብ ላይ ብቻም ሳይሆን በይበልጥም በራሱ በስራየት ውስጥ ውዥንብር ፈጥሯል ብለዋል። ጥያቄው የፕሬዚዳንቱም ወይም የካቢኔ አባላትን ከስልጣኔ ማንሳትና አለማንሳት አይደለም። ከሁሉም በላይ በፕሪቶሪያው ስምምነት የተገኘውን ትንሽ ሰላም የማስጠበቅ ነው ሲሉም አክለዋል። የውጭ ኃይሎች በዚህ ውስጥ ተሳታፊ ናቸው ብለን የምናምንበት ምክንያት አለን ያሉት ጌታቸው አሁንም ይህ ውሳኔ ይቆማል ብዬ ተስፋ አደርጋለሁ ሲሉም ገልጸዋል። ባለፉት ቀናት በትግራይ ክልል ታጣቂ ኃይሎች አመራሮች ድጋፍ እንዳለው የሚነገርለት የደብረ ጽዮን ቡድን በተለያዩ አካባቢዎች ያሉ የአስተዳደር ተቋማትን በኃይል የመቆጣጠር ሁኔታዎችን እያሳየ እንደሚገኝ መረጃዎች ያሳያሉ። ይህ ሁኔታም በክልሉ ዳግም ግጭት ሊያስከትል ይችላል በሚል ነዋሪዎች ላይ ከባድ ስጋት እያሳደረ ይገኛል። የሶስቱ መኮንኖች መታገር ከተሰማ በኋላም በክልሉ በሚገኙ የተለያዩ ከተሞችና አካባቢዎች ውጥረቱ አይሏል። ይህንን ጉዳይ አስመልክቶም የትግራይ ጊዜ አስተዳደር በክልሉ ወቅታዊ ሁኔታ በማስመልከት መጋቢት 3 2017 ዓ ም ረፋድ መግለጫ አውጥቷል። አስተዳደሩ የትግራይ ጦር አዛዦች ከተልኮ ውጭ የአንድ ጠባብ ቡድን የስልጣን ጥም ለማርካት ግልጽ መፈንቅለ መንግስት ለማድረግ የተንቀሳቀሱ መሆናቸውን አመልክተዋል። በዚህ ሳምንትም በሰሜን ምስራቅና በደቡብ ግንባር አዛዦች እንቅስቃሴው በከፋ ሁኔታ ተባብሶ መቀጠሉን አስተዳደሩ በመግለጫው ጠቅሷል። ጊዜ አስተዳደሩ ይህንን አደገኛ እንቅስቃሴ እንዲያስቆም ለ አጠቃላይ ጦር አዛዡ ሌተናል ጄኔራል ታደሰ ወረደም ትእዛዝ ቢሰጥም የጥፋት ድርጊቱ ማስቆም እንዳልቻለም አስታውቋል። የጥፋት ድርጊቶቹ ተባብሰው በቀጠሉበት በአሁኑ ሰዓት በሲቪሎች ላይ ያነጣጠረ ጥቃት እየተፈጸመ መሆኑንና ከላይ እስከታች ያለውን የመንግስት መዋቅር የማፍረስ እንቅስቃሴዎች በስፋት መቀጠላቸውም ተመላክተዋል። ጊዜ አስተዳደሩ በመግለጫው የትግራይ ጦር የበላይ አዛዦች የኋላ ቀሩን ቡድን ፍላጎት ለማሟላት ሲሉ መንግስት እንዲፈርስ እንዲሆን የፕሪቶሪያው ስምምነት በይፋ እንዲጣስ በማድረግ የትግራይን ህዝብ ዳግም ወደ ጦርነት እያስገቡት ነው ሲልም ከሷል። አስተዳደሩ የፌዴራል መንግስት በትግራይ የጸጥታ ኃይል ስም የሚንቀሳቀሱ ውስጥ አዛዦች የአንድ ኋላ ቀርና ወንጀለኛ ቡድን ተላላኪዎች እንጂ የትግራይ ህዝብና ጊዜ አስተዳደሩን እንደማይወክሉ በመረዳት አስፈላጊ እርምጃ እንዲወስድ ጠይቋል። ይህ በእንዲህ እንዳለም ሌተናል ጀኔራል ጻርቃን ገብረ ትንሳይም የኤርትራ መንግስት በትግራይ ውስጥ ያለው ክፍፍልና ሁኔታ የበለጠ ሊያወሳስበው እንደሚችል ስጋታቸውን ከሰሞኑን ገልጸዋል። ያለፉትና የአሁኑን ጥፋታቸውን ለመሸፈን የሚፈልጉ በህዋት ውስጥ ያሉ አካላት ከተጠያቂነት ለመትረፍ እና ራሳቸውን ለማዳን ከኢሳያስ ጋር መተባበርን ሊመርጡ ይችላሉ ሲሉ የቀድሞ ታጋይ ተናግረዋል። አንዳንድ የትግራይ መሪዎች ኤርትራን ገዢውን መንግስት ለማስወገድ እንደ መሳሪያ አድርገው እንደሚመለከቷት ጀኔራሉ ጠቁመዋል። ጀኔራል ጻድቃን ዳግም የሚቀሰቀሰው ጦርነት አስከፊ መዘዞች እንደሚኖሩት ገልጸው ጦርነቱ ሲያበቃ አሁን በአከላለል የምናውቃቸውን ሀገራት ላናገኛቸው እንችላለን ሲሉ አስጠንቅቀዋል። ጻድቃን ትግራይ ያላት አማራጭ ጦርነትን ማስቀረትና የፕሪቶሪያን ስምምነት ሙሉ በሙሉ ተግባራዊ እንዲሆን መግፋት እንደሆነም ገልጸዋል። አክሎም የኢትዮጵያ መንግስትና ዓለም አቀፉ አጋሮች በ11ኛው ሰዓት ሌላ አሰቃቂ ጦርነት ለማስቀረት ጣልቃ እንዲገቡ አሳስበዋል። ሆኖም ግን ጦርነትን የማስቀረት ጥረት ካልተሳካም በሁሉም መንገድ በወታደራዊም ሆነ ዲፕሎማሲያዊ በሆነ አካሄድ ጦርነቱን በአጭር ጊዜ ማቆም ለትግራይና ለክልሉ የተሻለ ጥቅም ነው ብለዋል። አያይዘውም አዲስ አበባና አስመራ መካከል ተፈጥሮ የነበረው ጥምረት የፕሪቶሪያዊ ሰላም ስምምነት ከተፈረመ በኋላ በቀጣይነት እያሽቆለቀሎ በመምጣቱ ጦርነት የመቀስቀስ እድሉ እየጨመረ መምጣቱን አስታውቋል። ዝግጅቶች የመጨረሻው ደረጃ ናቸው። ለጦርነት የሚ ደረገው ዝግጅት አንድ ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳል ብለዋል በተጨማሪም ኤርትራ ጠባጫሪ ነች ሲሉም በመግለጽ በዙሪያ ያሉትን ሀገሮች በተለይም በኢትዮጵያ እና በሱዳን ያለውን አሁናዊ ሁኔታ ለመጠቀም እየሞከረች ነው ሲሉም ከሰዋል ኢትዮጵያን ለማፍረስ የሚያሴሩ ኃይሎች ከዚህም ከዚያ መሰባሰብ ጀምረዋል ግጭት ጠማቂው የኢሳያስ አፈወርቂ መንግስት ጦርነቱን ትግራይ ውስጥ ለማድረግ በስባት ነጋና ጀ ዎቹ በኩል እየተሯራጠ ይገኛል። የነደብረ ጽዮን ቡድን የፕሪቶሪያውን ስምምነት በመጣስ የጊዜ አስተዳደሩ መዋቅሮች ለመቆጣጠር በማሰብ የአዲግራትና የእዳጋሙስ ከተማ መዋቅርን መያዙ ተሰምተዋል። በመቀለ ከተማም ተመሳሳይ ሙከራ እያደረገ እንደሚገኝ መረጃዎች ያሳያሉ። ኤርትራም ባለፉት ሰላሳ ዓመታት ምስራቅ አፍሪቃን በተለይም የአፍሪካ ቀንድ ቀጠናን በእጃዙር ጦርነት የግጭት ማዕከል በማድረግ አካባቢውን የደምድራል አድርገዋለች በኢትዮጵያ በተለይም በትግራይ አካባቢዎች ሰሞኑን የሚደረጉ እንቅስቃሴዎች የዚህ አካል እንደሆኑ ተንታኞች ይናገራሉ። በሁሉም መንገድ በወታደራዊም ሆነ ዲፕሎማሲያዊ በሆነ አካሄድ ጦርነቱን በአጭር ጊዜ መቋጨት ያስፈልጋል። የትግራይ ሕዝብ የትግራይ ምድር ደም ሰልችቶታል። ነጻነት ይፈልጋል።